ግን እንዲየሽ ያለ ከጆሲ ፍቅር ይዞች ነው። ሰሞኑ አንቺ ጋር መጥቶ የሰራውን ቪዲዮ ሳይ ጊዜ ብዙ ነገሮችን የተረዳል። ስለዚህ ጊዜ ይፈታዋል ሁሉንም ነገር። ፈጣሪ ደግሞ የተሻለ ነገር ያደርገው እና ሁላችንም በጸሎት እናግዘው። ወንድሜ ነግ ጓደኜ ነ ተረጄ ነ ሁሉ ነገር ማለት እንዴት እንደምገልጸው ኤንዲን አላውቅም ብዙ ያቀርናቸው ያለምናቸው የህይወት ግቦች አሉ፣ ማሳካት የምንፈልጋቸው ነገሮች። እነዛን ነገሮች ለማሳካት ከእናንተ ጎን ሆኜ የእናንተን ህልም አብሬያችሁ አሳካለሁኝ፣ አግዛችኋለሁኝ ብላ በከፊሉም ቢሆን የምትተዳደርበትን ስራዋን ትታኖዝ የመጣችሁ ስለዚህ ሰብስክራይብ አድርጓትና በዩቱብ ያንን ገቢዋን እንመልሰው። አሁን ላይ ያለችበት ሁኔታ ትንሽ ከባድ ነው። እዚህ ዩቱብ ቻናል ኮሜንታዬ ፒን የሚደረገው አካውንት የሰላም የዩቱብ አካውንት ነው። ያን አካውንት ሰብስክራይብ በማድረግ በዚህ ቪዲዮ ስንት ሺ ገቢ ይለስል የምር እንደ እስኪ እንተማመን እንደሆነ አብረን ሁሉም ሰሁና ወደ እኔ ቅረብ ቤታችን እንዳይት የምለው ሰሜ አሰላም አሌይኩም። ውድና የተከበራችሁ የኢንዲሪላክስ ፋሚሊዎች የእኛ ፋሚሊዎች እንዴት ናችሁ? ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ የእኛ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ እላለሁ ሀሳብ ውጥናችሁ ሰምሮ ለሀገራችሁ የምትበቁበት ቀንን ያቅርብላችሁ። ለእኛ እንደምትጨነቁልን እንደምታስቡልን በምትችሉት ከአቅም ሁሉ ስለምታገዙን ከልብ እናመሰግናለን። ለእናንተም ፈጣሪ ሰው ይስጣችሁ። ምጦት በእርግጠኝነት ይህን ቪዲዮ ተወድታላችሁ። ምክንያቱም እዚህ ቪዲዮ ኮሜንት ላይ ፒን የተደረገ አካውንት አለ እሱ አካውንት የሰላምዬ አካውንት ነው። እየገባችሁ ሰብስክራይብ አድርጓት። በዚህ ቪዲዮ ቢያንስ ቢያንስ ማለት ነው አስር ሺህ ሰብስክራይብ እንደምትገባ ተስፋ አደርጋለኝ። እናንተ ደግሞ ይህንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከዚህ ቀደም ከምታግዙኝ ወይም ደግሞ ከምታደርጉት በበለጠ ይህም ቪዲዮ ሼር እያደረጋችሁ ለብዙ ወዳጅ ዘመዶቻችሁ አጋሩና የሰላምዬን የመጀመሪያ አካውንት የመጀመሪያ ፒን የተደረገውን አካውንት አስር ሺህ ሰብስክራይብ በቃ በትንሹ አስር ሺህ ሰብስክራይብ አስገብታችሁት እሷን ማስደሰት እሷን ማገዝ ነው ያው የሁላችንም ፍላጎት በቃ አብራችሁኙኑ ዛሬ ወሬ አላብዛባችሁ እስኪ ፋሚሊዎቻችን ሰላም የቤት ደርሻለሁኝ ብዙዎቻችሁ ስትጠየቁኝ እንደነበረውና ብዙዎቻችሁ ስትጓጉለት የነበረው ቀን ነው እንደ እውነታው እሷን በጣም የምትጓጓለትና ነው ደስ የሚያሰኛት ነገር ነው ምክንያቱም አሁን ላይ ያሉትን ነገሮች ከማጣት በላይ እሷ በጣም እያስጨነቃት እና እየደበራት ያለው ነገር እናንተ ያሳያችኋትን ፍቅር እናንተ ያሳያችኋትን ክብር ከእናንተ ጋር የተላመደችበትን ነገር በቀላሉ ማጣት አልፈለገችም እና እሱን ነገር ላለማጣት ማለት ይሄ ሁሉ የሰው ፍቅር ይሄ ሁሉ የሰው ክብር እንዴት ነው በቀላሉ ማጣት የምችለው? ይህን ነገር ሳጥቼ እንዴት ነው መኖር የምችለው ብላ በጣም ስትጨነቅና ስትከፋን ያዩዋትና ዛሬ አካውንት መከፈቱ ከምንም በላይ ሊያስደስታት የሚችል ነገር እንደሆነ ተስፋ አድርጋለሁ እና ይሄ ነገር እሷም ብቻ ሳይሆን እናንተንም የሚያስደስት ነው እና እስቲ ቤቷ በር ላይ ደርሻለሁ እንግባና እኔ

እዛ ሶፋው ላይ አንቀመጥ ወይ ደግሞ እዛ ኪችንን ኪችን ይቅርብና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችሁ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ናፍቶኝ ነበር። በጣም በጣም ነበር፣ እውነት በጣም በነገራችን ላይ በጣም ደብሯት ነበረ። ቪዲዮ አልሰራም ብላኝ በግድን ያሳመንኩ። የሆነ አትሌት ነበረ እና ከአትሌቱ ቤት የሆነ ሌባ እቃ ሰረቀው፣ እዛ የሆነ እቃ ሰረቀው ከዛ ልክ በሩን ከፍቶ ሲወጣ ጊዜ ሌባው አትሌቱ ከተኛበት ነግ ከዛ ያን ሰውዬ ያንን ሌባ ማባረር ጀመር። ከዛ ሲከተለው ሲከተለው በጣም ረጅም ርቀት አባረረ እና ልክ በመሃል የሆነ ሰዓት ላይ ሌባው ጋር ደረሰ ደርሶ አልፎት ምሮት ጀመር እና መጀመሪያ ላይ የአትሌት አላማው የተሰረቀበትን እቃ ማስመለስ ነበር። ግን በመሀል ደግሞ ሩጫ የሚሮጠው ሩጫ አይደለም፣ ለውድድር የሚሮጠው ሩጫ ሰዎችን ለመቅደም አይደለም። ይሄኛውን አላማውን ረሳና ያ የበፊት የልምዱ አላማ ላይ ተመለሰና ሌባውን ቀድሞ ጥሎት ሮጠ ማለት ነው እና በህይወታችን ስንኖር ጊዜ ሁላችንም የራሳችን የሆነ አላማ አለን፣ ግብ አለን፣ መድረስ የምንፈልግበት ማሳካት የምንፈልገው የህይወት ግብ አለን ግን ደግሞ በመሃል እንዘነገዋለን፣ እና ምልሽ ፈልጌ ነው። በመጀመሪያ ደረጃ እኔ በህይወቴ ካየዋቸው ካጋጠሙኝ ጠንካራ ሴቶች የመጀመሪያው ነሽ አንቺ። ብዙ የህይወቱ ጣውረዶች ውስጥ ገብቼ ወጥቻለሁ። ብዙ ነገሮችን አሳልፍ ያለው ብዙ አስቸጋሪ ሊያልፉ ይችላሉ ተብሎ የማይታመኑ ብዙ ከባድ መሰናክል በህይወት ይገጥመው እነዚያን ነገሮች ሁሉ ፈጣሪ ረድቶኝ አልፌ ዛሬ እዚህ ያሉኝ ብናገር ሰው ሊያምን የማይችልበት ህይወቴን ሊያሳጣኝ የሚችሉ በጣም ከባድ ችግሮች ውስጥ ገብቼ ወጥቻ አሉኝ። በፈጣሪ ፍቃድ ማለት ነው። መለለሽ ፈልጌ ነው። አላማሽን አትርሽ። አንቺ አላማ አለሽ እና እንደዚህ ሁሉ የህይወት ልምድ ኖሮኝ ከአንቺ ግን ብዙ የተማርኳቸው ነገሮች አሉ ጽናትሽ፣ የማይቀየረው ማንነትሽ፣ ለሰዎች ያለሽ ክብር፣ ለሰዎች ያለሽ ፍቅር፣ ትህትናሽ እኔ ከዛ ነገር ውስጥ ብዙ ነገር የተማርኩት። ሳይኖርሽ እንዴት ነው ለሰዎች መኖር የምትችዩው? ሳይኖርሽ እንዴት ነው ለሰዎች ማድረግ የምትችዩው? ለሰዎች ለማድረግ ለስወይ ለሰዎች የሆነ ነገር ለማድረግ ገንዘብ አይደለም የሚያስፈልገው መልካም ስነ ምግባር የውስጥ ማንነት ነው የሚያስፈልግ። በገንዘብ ቢሆን ኑሮ ዓለማችን ላይ በጣም ብዙ ሚሊዮነሮች አሉ፣ ነገር ግን እነዛ ሰዎች ሰዎችን አይረዱ፣ ሰዎችን አያግዙ። እውነተኛ የአይምሮ እርካታ የሚገኘው ደግሞ ለሰዎች በመኑ እና እኔ ስላወቁሽ ደስ የሚለኝ ምርጥ ልጅ ነሽ በጣም ነው ወድሽ፣ በጣም ነው ማከብርሽ እና በህይወትሽ ድጋሚ ድጋሚ አላማሽን እንድትርሽ ግን እንዲህ ሆንሽ ያለሹ ከጆሲ ፍቅር ይዞች ነው። እንዲህ ማለት አሁን ላይ የሚሰማኝን አላውቀውም። እኔም አሁን ላይ ትክክለኛ ስሜት ይሞቃል አራል ተመለሰላችሁ ሜን መልስ በጉጉት እየጠበቁ ነው ታ ባቀውና እንደዚህ እንደዚህ ማዝ ብችል ኖሮ ደስ ይለኝ ነበረ። ግን አንድ ሴት ነበረች እና አረብ ሀገር ነው የምትኖረው። ለአስራ ሰባት ዓመት አረብ ሀገር ነው የቆየችው፣ አስራ ሰባት ዓመት ማለት ነው። እና ያቺ ሴት ከአስራ ሰባት ዓመት በኋላ ብዙ ዓመት የደከመችለት ብዙ ዓመት የለፋችበት እጮኛ ነበራት እና ያንን ሰው ለማግባት ወራት ቀራትና ከወራት በኋላ ወደ ኢትዮጵያ ለመምጣት ወሰነች። ከዛ ከእሷ ቀድማ ደግሞ በጣም የልብ ጓደኛ ናት ሚዜ ናት ትድረኛለች ብላ ያሰበቻት አንድ ሴት ነበረች እና ያቺ ሴት ቀድመሽ የምትሄጂ ከሆነ የሰርጉም ቦታ አዳራሽ፣ የሚዜ ልብስ እና የመሳሰሉትን ለሰርግ የሚያስፈልጉትን ነገሮች ጨርሽና ጠብቅኝ አለቻት። እሺ ብላ ተስማማች። ቤተሰቦቿ የሉም፣ ስለዚህ ጓደኛዬ ትድረኛለች ብላ እየጠበቀች እያለ ጓደኛዋ ኢትዮጵያ መታ። ብዙ ዓመት የደከመችበትን ብዙ ዓመት የለፋችበትን እጮኛዋን አገባችው። እና ከዚህ በኋላ ወደ ኢትዮጵያ አልመለስም በቃ እዚሁ አረብ ሀገር ኩሽና ውስጥ እሳት እየበላኝ እቆያለሁኝ። ግን ደግሞ ምጽናት ነው እናንተን ሳይ ጊዜ ነው። በእናንተ እደሰታለሁኝ፣ በእናንተ አዝናለሁኝ፣ በእናንተ እከፋለሁ፣ በእናንተ ደግሞ እስቃለሁኝ። ለእኔ እናንተ ልክ እንደ ቤተሰቦቼ ናችሁ። ታናሽ ወንድሜ፣ ታናሽ እህቴ፣ እንደዛ ማለት ናችሁ እና በዚህ ሁሉ አስቸጋሪ ሁኔታ ውስጦኝ ማንም ሰው ሳይኖረኝ ግን የእናንተ ሀዘን ከኔ ሀዘን በላይ ይከብደኛል። ስለዚህ አትከፉ፣ አትዘኑ። እና ይሄን ነገር ማታ ነገርኳት ለሰላም ከዛ ወዲያው ነው የጀደደችው። በቃ ንቅት ነው ያለችው። የምር በጣም ነው የምትወዳችው ሰላም ራሱ እናንተ በጣም ከሌለኝም ለነሱ ማለት እኔ እንጃ ሁሉም ሰው አሁን ስለነሱ በኋ አላለቅስ ነው። ስለዚህ ይቀር ቃል የለኝም ለነሱ እውነት በጣም ወዳቸው። በጣም መላመድ ባይኖርሽ ይሻል ነበረ ምናምን ከማንም ጋር ትላመድ አለ እኮ ከእናትም ጋር ትላመድ ከወንድም ጋር እንደዛው ከሁሉም ጋር ግን እንዴት ልበልግ? በቃ ብዙ ጆሲን የሚያደርግልኝ እንክብካቤ፣ እንደወንድም የሚሰጠኝ ፍቅር በቃ ብዙ አለና እንጃ እሱን ማጣት ለእኔ በጣም ከባድ በጣም ይህ ልክ የሚችለው ዩቱብ ስትጀምሪ ጊዜ ብዙ ያጣሻቸው ነገሮች አሉ። ዩቱበር ደግሞ መሆን አትፈልጊም ነበር አውቃለሁኝ። ለዩቱብ ስትል ያጣቻቸውን ነገሮች እዚህ ጋር መናገር አልፈልግም። ብናገራቸው ደግሞ ስሜታዊ ማድረግ ነው ሰውን። ከዛ ውጭ ትርፍ የላችሁም። ነገር ግን ከዛሬ ጀምሮ ሰላምዬ የራሷ ዩቱብ አካውንት ተከፍቶላታል። ማለት ይህ ነገር እንደሚያስደስትሽ በጣም ስሜታዊ እንደሚያደርግሽ አውቃለኝ። ማለት የምሬ ነው። ምን ማለት ነው? እናንተን በጣም ማግኘት ትፈልጋለች፣ እንደ ልቧ ማለት ነው። ምክንያቱም እናንተን ማግኘት በምትፈልግ ሰዓት ግድ እኔን መጥራት የለባትም

ፒን የሚደረገው አካውንት የሰላም የዩቱብ አካውንት ነው። ያን አካውንት ሰብስክራይብ በማድረግ በዚህ ቪዲዮ ስንት ሺ ብገቢ ነው። የምር ነው እንዴ? ያንቺ ሀሳብ ብቻ አይደለም አንቺ በዚህ ልክ እንደምትጓጊለት ለዚህ ነገር በዚህ ልክ እነሱን ለማግኘት እንደምትጨነቂው እነሱም እንደዛው ይጨነቃሉ፣ እና የሁላቸውን ፍላጎት ነው የሚመስለ ምንድነው አልቅ አለብኝ ታሪክ

ምን እንዳስደስተኝ ታውቃለኝ? እነሱን እንደፈለግኩ ላገኛቸው ነው። የራ በቃ የእኔ ቤተሰብ ምናቸውን ላከኝ ነውና አሁንም አሉኝ የእኔ ቤተሰቦች ናቸው። ግን በቃ እንደፈለግኩ ላገኛቸው ነው። ገብቶሃል? ምን አለ መሰለህ ከዚህ በኋላ ጣቸዋለሁ ብዬሽ ነው። ለሰራበት እንትን የለኝም። ሴት ልጅ ወንድ ልጅ ሲያፈቅራት ጊዜ ባለፈ የነገርኩሽን አራት ነገሮች ማሟላት አለበት በመጀመሪያ አባቷን መተካት አለበት። እህቷን መተካት አለበት። ወንድሟን መተካት አለበት። እናቷን መተካት አለበት። እነዚህን አራት ሰዎች ካልተካ ከእናቷ ከአባቷ ከእህቷ ከወንድሟ ከአባቷ ቤት ለይቶ ወደ ራሱ ማምጣት የለበትም። ያ ማለት ምን ማለት ነው? እንደ አባት ተቆጪ ስታጠፊ ነገሮችን በውስጡ ይዞ ለአንቺ የሚያስፈልግሽን ነገር ጨክኖ የሚያደርግልሽ የአንቺን ፍላጎት ሳይሆን የሚሆንሽን የሚመርጥልሽ፣ እንደ ወንድም ደግሞ ማንም ሰው አጠገብሽ መጥቶ የፈለገውን እንዳይል መከታ የሚሆንልሽ፣ እንደ እህት ደግሞ ሚስጥረኛሽ፣ ሚስጥርሽን ለማንም የማይሰጥ አሳልፎ ማይሰጥሽ የማያባክንብሽ፣ እንደ እናት ደግሞ ሩህሩህ አዛኝ፣ እያጠፋሽ አንቺን የሚወድሽ። የቤቱ አስቸጋሪ ልጅ ይወደዳል። የምትወደው እናትየው ናት። ግን የምትወደው አስቸጋሪነቱን አይደለም። እነዚህን አራት ነገሮች መተካት አለበት ብዬ ነው ማስበው። አሁን ላይ ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ አላውቅም እና ነገሮችን ቀስ ብለን ምን እንደሆኑ ለማጣራት የራሳችንን ነገሮች እንጠቀማለን። ዩቱብ ከመጀመሪያዋ በፊት በጣም የተረጋጋና ሰላማዊ ህይወት ነበር የነበራት። ክላስ ትሄዳለች፣ ከክላስ ወደ ቤቷ አለ ምናልባት የምታግዛቸው ጎዳና ላይ ያሉ ህፃናት ምናምን እነሱ ጋር ብትደርስ ነው ከዛ ውጭ የትም የምትሄድበት የላትም። እና በትርፍ ሰዓቷ የሆነ ድርጅት አለ፣ መኪና የማሻሻጥ ስራ ምናምን ነገር እዛ ድርጅት ውስጥ የሴልስ ማናጀር ሆና ትሰራ ነበረ። ነገር ግን ዩቱብ ላይ የምትሰሪው ስራ ማለት ድርጅታችንን ምናልባት መኪና ለመግዛት የሚመጡ ሰዎች በጣም ትልልቅ ሰዎች ናቸው። ከነዛ ሰዎች ጋር ለመግባባት አይሆንም። ስለዚህ ዩቱብ ይሻልሻል፣ ስራው ምረጭ የተባለች። በሰዓቱ ደግሞ ከጆሲ ጎን መሆን ትፈልጋለች፣ ከኛ ጎን መሆን ትፈልጋለች። ብዙ ያቀርናቸው ያለምናቸው ያለም የህይወት ግቦች አሉ፣ ማሳካት የምንፈልጋቸው ነገሮች። እነዛን ነገሮች ለማሳካት ከእናንተ ጎን ሆኜ የእናንተን ህልም አብሬያችሁ አሳካለሁኝ፣ አግዛችኋለሁኝ ብላ በከፊሉም ቢሆን የምትተዳደርበትን ስራዋን ትታኖ እዚህ የመጣችው። ስለዚህ ሰብስክራይብ አድርጓትና በዩቱብ ያንን ገቢዋን እንመልሰው። አሁን ላይ ያለችበት ሁኔታ ትንሽ ከባድ ነው። እዚህ ልክ ሰውን አይቻላቅም ማለት አሁን ለምሳሌ እዚህ ፍራሽ ላይ ነው ያለ፣ ነው በጣም ደስተኛ ነበረች፣ ሰላማዊ ነበረች። ስትተኛ ደስ እያላት ነው የምተኛው። የመንፈስ እርካታ የሚገኘው ለሰዎች በመኖር ነው። ግን ደግሞ የምትተኛበት የተሻለ አልጋ ነበራት። ለጓደኞቿ ስትል ሸጣው ነው። በቃ ማለት ምንም የኔ የምትለው ነገር የላትም። ሰላም በዚህ የሆነ ነገር አላት፣ ትሸጥባለች። ዛሬ የሆነ ስልክ ካላት ነገ የለም ማለት ነው። በቃ የሆነ በዙሪያ ያለ ሰው ከተቸገረ ያን ነገር ከማድረግ ወደኋላ እና አሁን ያለችበትን ሁኔታ የተሻለ የምናደርግበት ዩቱብ አካውንት እንደሚሆን ተስፋ አደርጋለን። ብዙዎቻችሁ ወዳችኋታል፣ ብዙዎቻችሁ ከጎና እንደሆናችሁ እያሳያችሁ ነው። ስለዚህ ሰብስክራይብ አድርጓት። በጣም ያስኩታ ጭንቅንቅን ያደረጉት ውስጤ በጣም ብዙ ነገር ስላለ ማለት ምን እንደምልክ አላት እውነት ለምን ነገር እኔ እንጃ ወንድሜ ነግ ጓደኛ ተረጅነ ሁሉ ነገር ማለት እንዴት እንደምገልጸው ኤንዲን አላቅም። እውነቱን ለምን ነገር በዚታት እሱ አብሮኝ ባይሆን ምናምን ምናምን አልችልም ነበር፣ ጭራሽ ይህን ጊዜ ማለፍ አልችልም ነበር እና ብዙ ጊዜ አስተውላችሁ ሰምታችሁ ከሆነ እያንዳንዱ የሚናገራቸው ቃላቶች እያንዳንዱ ከእሱ አንደበት የሚወጡ ነገሮች የምር አስተማሪና ቁም ነገሮች ናቸው። እና እሱ የሚናገረኝን ስሰማቸው እንዳለ ብርታት ይሆነኛል። እሱን የደገፈኝ እሱ በተጽናንቼ እነዚህ ጭዬ እናውራ እያደረገኛለው እና

ቪዲዮ ፖስት በተደረገ ቁጥር ብ እነሱን ኮመንት ነው ማለብዎ። እያንዳንዱ አስተውለው ከሆነ ሰላሜ ሲል ወይ ምናምን እያየሁት አይዞሽ፣ እሺ፣ እናቱ እያንዳንዱን ኮመንት እያለ፣ አላቅም ብቻ የምር ቤተሰቦች ናቸው የምር እውነተኛ ቤተሰቦች ናቸው። ስጣፋ ጠፋች አያለው ፖስት የሚደረገው ኮመንት ሂድ ሰላም ጋር አንድ ቤት ምናምን ሂድ ሰላም ጋር ሁን ከጎና ሁን ምናምን። በቃላ እ ትክክለኛ ቤተሰቦች ናቸው የምር ስጣፋ ጠፍታለች፣ ናፍቃናለች ምም እኔም በጣም ነው የሚናፍቁኝ በጣም በጣም ነው የምወዳቸው፣ በጣም ነው የሚናፍቁኝ። ሁል ጊዜ እነሱ ማገኝበትን መንገድ ይፈጠኝ ገብተዋለ። ኤንዲ ምን ያህል ትልቅ ነገር ለእኔ እንዳደረክልኝ አልገባክም። ልክ በናፈቀኝ ቁጥር ጠዋትም ማታም ሊሆን ይችላል። ሰላም ሰላም፣ የሰላም ቤተሰቦች እንዴት ናቸው? ምንድነው መሰለሽ፣ ጆሲ የብዙ አመት ጓደኛዬ ነው መቅድም እንደዛው እና የጆሲ ማንነት ዩቱብ ላይ ያያችሁት ማንነት ነው ያለው የተለየ ማንነት ያለው አይመስለኝም። አሁን ላይ ያየነው ማንነት የእሱ የተለየ ማንነት ነው እንደዚህ እውነት እያደረገ ያለው ነገር እንደዚህ በኖርማል ህይወቱ እንደዚህ ለማድረግ በጣም ከባድ ነው የሰው ልጅ መቀየር የማይችለው ማንነት አለው ያን መቀየር የማይችለው ማንነት ለመቀየር በጣም ረጅም ጊዜ ይወስዳል። በአንድ ሳምንትና በሁለት ቀን በሶስት ቀን መቀየር አይቻልም ያን ነገር ያደረገበት የራሱ የሆነ ስፔሻል ኬዝ እንዳለው ነው የተረዳሁት እኔ ሰሞኑ አንቺ ጋር መጥቶ የሰራውን ቪዲዮ ሳይ ጊዜ ብዙ ነገሮችን ነው የተረዳሁት ስለዚህ ጊዜ ይፈታዋል ሁሉንም ነገር። ፈጣሪ ደግሞ የተሻለ ነገር ያደርገው እና ሁላችንም በጸሎት እናግዘው። ያ ቀን መጥቶ እውነታውን አውቀን የምንረጋጋበትን ቀን ያም ዛሬ ነው እንዶ ከዚህ ቪዲዮ ቀጥሎ ነው የምንሰራው ነገ ማለት ነው። ነገ በዚህ ሰዓት ያበደ ቪዲዮ። ሰላም ሰላም የሰላምዬ ፋሚሊዎች እንዴት ናችሁ? እወዳችኋለሁ ምና እኔ አለሁላችሁ ምናምን እያለች ትመጣላችኋለች ኮሜንት ላይ ፒን ያደረግኩትን አካውንት በድጋሚ ሰብስክራይብ እያደረጋችሁ ዋትሳፕ ኢሞ ላይ ኢንስታግራም ቲክቶክ ላይ ሁሉም ላይ አዘዋውሩትና አካውንቱን ሰብስክራይብ አድርጉት። ያው እንግዲህ ዩቱብ አካውንት ተከፍቶላታል። እዛ ላይ ደግሞ የሶሻል ሚዲያ አማራጮቿንም አስቀምጠኗል። ያው እዛ ላይ እየገባችሁ ሁላችሁን እሷን ማግኘት ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ የባበደ ቪዲዮ እስክንመለስ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠመቅልኝ። እኔ እምወዳችሁ ማከብራችሁ፣ ለእናንተ ልዩ ስሜት ያለኝ ኤንዲ ወንድማችሁ ነኝ። እች ደግሞ እዚች ጋ መታያት በእናንተ ፍቅር ተጎርታ የተኛችው ከእናንተ ፍቅር ውጭ ሌላ ምንም ማሰብ ያልቻለችው ሰላምዬ እህታችሁ ነች። አበረታቷት፣ አበረታቱን። እንወዳችኋለን። ቻው